ተአምራዊ ከህንድ አውሮፕላን አደጋ የተረፈው ግለሰብ። ከህንድ አህመዳባድ አውሮፕላን አደጋ አንድ ሰው በሕይወት ተገኝቷል። ፖሊስ መጀመሪያ ላይ ማንም አልተረፈም ብልም አሁኔን ታምራዊ መትረፍ አረጋግቷል። ከተረፉት አንዱ እንግሊዛዊ ሲሆን ከመስኮት ዘሎ ህይወቱን ማትረፉ ተዘግቧል። የዓይን እማኝ ምስክርነት፣ አውሮፕላኑ ከመሬት የተነሳው 30 ሰከንዶች በኋላ ከባድ ድምፅ ተሰማ፣ ከዚያም ተከሰከሰ። ሁሉም ነገር በከፍተኛ ፍጥነት ነው የሆነው ሲል የተረፈው እንግሊዛዊ ገልጿል። የሟቾች ቁጥር እስካሁን 290 ሰዎች መሞታቸውን ተዘግቧል። ከነዚህም ውስጥ 204 አስክሬኖች ተገኝተዋል። አውሮፕላኑ ሲከሰከስ በመሬት ላይ የነበሩ ሰዎችም አደጋው እንደደረሰባቸው ተጠቁሟል። የአውሮፕላኑ ተሳፋሪዎች 169 ሂንዳውያን፣ 53 እንግሊዛውያን፣ 7 ፖርቹጋላውያንና አንድ ካናዳዊን ያካተቱ ነበር። አውሮፕላኑ የተከሰከሰው በሐኪሞች ማረፊያ ቤት ላይ ሲሆን፣ አንድ ልጅ ከሁለተኛ ፎቅ በመዝለል እንደተረፈ እናቱ መስክረዋል። የአሜሪካ የውጭ ጉዳይ ሚኒስትር ምላሽ ማርኮ ሩቢዮ በደረሰው አሰቃቂ አደጋ ልባቸው መሰበሩን ገልጾ ለሟች ቤተሰቦች መጽናናትን ተመኝተዋል። ለማመን የሚከብድ እጅግ አሳዛኝና ዘግናኙ የአየር ወይም የአውሮፕላን ክስተት ነው። በርካቶችን እንዳሳዘነ በጣም አለምን እያነጋገረ ያለ ክስተት ነው። እጅግ አሳዛኝና ከባድ ወይም ልብ ሰባሪ መረጃ ነው። በዚሁ አደጋ መካከል የተረፈውን ግለሰብን በማስመልከትም ነው እጅግ በጣም በሚገርም ሁኔታ አለምንም ያስገረመም ክስተትም ነው። የዚህ ግለሰብ በህይወት መትረፍ ሚኪነኝ ከሚኪ ታቡረን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።